ለምን በሏ ለምን እስኪ ለምን በሉኝ። እና አልሀምዲላ ይሄን ሳምንት በጣም በጣም በጣም እናንተንም እኛንም እያስጨነቀ የነበረውን ነገር አላህ ረድቶኝ ወደ ማገባደጃ ደርሰናል። ማለት ጀሚልና ነላ ሊታረቁልኝ ነው። አልሀምዲላ ወንድሞቼ ሊታረቁ ነው። በጣም ደስ ብሎኛል። ወላይ ደስታዬ መቆጣጠር ስላቃተኝ ነው ዛሬ ሁላችንም ደስ ብሎናል። በጣም በጣም በጣም ለፍተናል፣ እነሱ ለማስታረቅ ያልገባው ጉድጓድ የለም። ቤተሰቦች፣ በጣም ጭንቅ ብሎኝ ነበረ። ጭንቅ ማለት ነው። እናንተም ተጨንቃችሁ እንደነበር አውቃለሁኝ። እኔ እኔ እህታችሁ ልጨነቅ ብቻዬን ከባድ ነው፣ አልጨነቅም እና ዛሬ ጀሚል ደውዬለት ማታ፣ ሁለቱንም እያወራኋቸው ነበረ። ሳልነግራችሁ ማለፍ አልፈልግም። ጀሚል በቃ ነገሩ በዚህ ይብቃ፣ እኔ ይቅርታ ጠይቀዋለሁኝ፣ ከዚህ በላይ መቆየት የለበትም ነገራቶች ብሎኝ ጀሚልን አውርቼ ይቅርታ ጠይቀዋለሁ ብሎኛል። አልሐምዱሊላህ፣ ወንድሜ ወላሂ፣ ታላቅነትህን አሳይተህኛል። ጀሚልዬ፣ የኔ አባት፣ የኔ መከታ በጣም አመሰግናለሁኝ። ብስሚላ ዛሬ ቃል አጥሮኛል። በጣም ደስ ብሎኛል። ዝም ብዬ ምስክ ደስተኛ ነኝ። ምክንያቱም ከመጣው ጊዜ ጀምሮ አንድ ቀን ስቄ አላውቅም። በስርዓት በጣም የሚያስጠላ ቪዲዮ እንደዚህ ሳምንት የሚያስጠላ ቪዲዮ ሰርቻለሁ ብዬ አላስብም እና ደስ ብሎኛል። ግን ቤተሰብ እዚህ ጋር ሳልነግራችሁ ማለፍ የማልፈልገው ነገር ጀሚልን ነው እንጂ አስማማውትኝ ነላን አላገኘውትኝም እመጣለው እናወራለን ምናምን ምናምን ብሎኛል ግን ምነግርሽም ነገር አለ ብሎኛል። ምን እንደሆነ አላቅም። ይቅርታ እሱም ሊለው ይሆናል። ስሚላ ዛሬ በጣም ደስ ብሎኛል። ማሮን ነገር አላቅም። ጀሚል ቶሎ መጥቶ የእሱን እንትን ባዮ ሪያክሽኑን ምናምን ከእሱ ጋር ቆመን ብንነግራችሁ በጣም ደስ ይለኝ ነበረ። ግን ሰዎቼ ጀሚል አርፍዶብኝ ነው እንጂ ከእሱ ጋር ሆኝ ለእናንተ ያለውን ነገር በደንብ ብነግራችሁ በጣም ደስተኛ ነበርኩኝ። ግን እንግዲህ አልሆነም፣ አርፍዷል ግን ሲመጣ ለምን እንደዛ ሊል እንደቻለ ጥፋቱን አምኖም ሊሆን ይችላል። በእኔ በኩል እንዲ እንዲ እንዲ እንዲ ነው ብሎ ስለነገረኝ ጥፋቱንም አምኖልኛል። ለኔ አምኖልኛል፣ ጥፋተኛ እንደሆነ ለቆቴ እዚያን ዕለት መምጣት እንዳልነበረበት ስለነገረኝ በጣም ደስ ብሎኛል። ነላም ደግሞ በጣም አሳሳቢ ነገር ነው ያለኝ፣ ምን እንደሆነ አላውቅም፣ አሳሳቢ ነገር ነው ምናምን ብሎኛል። ብቻ እሱም ይቅርታ ተባብለው ዛሬ የደስታ አምባ ልንረጫጭ ነው። ቤተሰቦች የደስታ አምባ ልንረጫጭ ነው ዛሬ። እያለቀስ ልንሆን ነው መሰለኝ አላቅም። ውስጤም ባርባር እያለው ነው ትንሽ እየተሰማኝ ነው። እና ጀሚልም ያው አረፈደ። ምን ብዬ ማለት እንዳለብኝ አላቅም። እና የእናንተ ዱአ ነው የእናንተ ማሰብ ነው። ተጨንቃችኋል ከእኔ እኩል ከእኛ እኩል እና ቤተሰቦቼ እናንተ ማበረታታት ነው እኔን ተስፋ እንዳልቆርጥባቸው ያደረገኝ። ቤተሰቦቼ እናንተ ማበረታታት ነው እኔ ተስፋ እንዳልቆርጥባቸው ምክንያቱም ወላይ ተስፋ እንዳልቆርጥ እናንተ ናችሁ ብርታት ይሆናችሁ። እና አብዬ አብዬ ስትጨነቅ መሄድ ደግሞ እኔ አልፈልግም። በጣም ከፍቷት ነበረ። ተጣልተዋል አስታርቂያቸው እያለች ነበር እያወራች ነበር። እና እንደዚህ እንዲሆን እኔም አልፈልግም ነበረ ብዙ ነገር ትቼ የመጣሁትኝ ለነሱ ነበር። ካሜራ ይሸዱ ይቅርታ አይደብርሽም ብዬ አስባለሁ። ሰላም በሉልኝ እኔ እያወሯቸው ስለነበረ ሰላም በሉልኝ። ሰላም ሰላም፣ ውድና የተከበራችሁ የእኛ ቤተሰብ እንዴት ናቸው? በቃ ተራራቃችሁብኝ ወደዚህ ቀረበሉልኝ ለካሜራ ለካሜራማን እንዲመችልኝ ሰላም ፋሚሊ እንዴት ናችሁ እኛ ያለን ጊዜ ይመስገን ቆንጅዬ ናት ወይ እዚህ ቆንጅዬ ናት እና ነላይ ዛሬ ደስ ብላኝ የድሮ ሳቅ የተመለሰ ሰት ማለት የምትሄዱበት ቦታ አለ ነው? የምትሄዱበት አለ? ልሄድ እኮ ነው። ቪዲዮ ስለጀመርኩ ይቅርታ ቤተሰቦች። ፕራንክ ሊያደርግኝ ነው ገብቶኛል ነው ያልከኝ ልጅ እሷ ናት? አዎ። ግን አሁን ለኔ ነው የመጣው። ሰዓት እንደዚህ ነው የምትሰናበተኝ? አይ ይሄንን አይደለም ያልኩህ። እንዴ ነው የምትሰናበተኝ ምን ነገራቶች እስኪስተካከል ያልኩሽ እሷን ላናግራት ነበር። ያለውን ነገር ከማውራት መሰደቡት ነገር ካለ አይ፣ ቤተሰቦቿ አንተን ማየት ይፈልጋሉ። ታውቃለህ፣ ማውራት ይፈልጋሉ። ቆንጆ እያወራት ነው እያወራት

አያገባክም፣ ነው ማግባት። አያገባክም። ቀደም ቀደም በስርዓት እያወራች ኖ፣ አንተን ነበር እያወረውክ የነበረው። አይኔውንስ የምታወሪው ነገር ሊገባኝ አልቻለም። አይሂድ ነው በመጀመሪያ እሷ ሌላ ነገር ብዙ ማውራት አትወድም። የምሬን ነው። ታዲያ ሀያት ናት ማውራት የምትወደው። አንቺም አላልኩም። አሁን እሷ የመጣችው ለረፍት ነው ኦልሬዲ። እስኪ ንገሪያት ስራት ያለው ወደ እኔ ለረፍት ነው የመጣሁት። ያው እዚህ ኢትዮጵያ ትንሽ ጊዜ የምቆየው ብዙም አልቆይም፣ ተመልሼ ልሄድ ነው እና እስከዛ እሱ እኔ ጋ ማረፍ ይችላል። እሱ ምንድነው? አይሂድ ነው አሁን ያንቺ ነገር? አይሂድ አላልኩኝ እኔ ቆንጆ። አሁን እዚህ ጋር ቤተሰብ በሌላ ነገር ነው መሰለኝ የተረዳችሁ። እሱ ነው እንደዛ አይደለም የሚያወራውትኝ እንደዚህ አይደለም። እኛም መሰናበት የነበረብኝ። አይ፣ ነው ነርት ነገራቶችን ማድረግ ትችላለህ። አይ ዶንት ኬር እኔ አይገባኝም፣ አይደለ አይመለከተኝም። ቤተሰቦች ግን አንተ ማየት የሚፈልጉ አሉ፣ ለእኛንቱ፣ ለእኛ ክብር ምናምን። አትጨነቅ፣ ችግር የለውም።

እኮልስ መሰናበት ስላለያለ ነው። አሁን ማ ጀምሬያለሁ እኮ ቤተሰቦች እያዩ ነው። ዩቲክ እንደምን ስርዓት ኖሮሽ ምንም እያለች እሷ እያለች እኮ አስደብርሻለሁ። ካስደበርኩሽ በጣም እየተቆጣሽኝ ነው። ለምን እንደሆነ አላውቅም። አይ አልተቆጣሽ። እንደተቆጣሽ ከተሰማሽ ደግሞ ሶሪ በምን አይነት ምክንያት እንደምትቆጪኝ እኔ አላውቅም። ብቻ በጣም ጓያች ነው። እኔ ምንም አላልኩሽም። አሁንም እኔ ሁለታችሁም እንድትጣሉ አልፈልግም። በሰላማዊ መንገድ አስረድቶሽ ማለት ነው ያለውን ነገር ፊክስ አድርገን እንድንሄድ አስጨነኩም፣ ቤተሰቡቼ እንግዲህ ቤተሰቡቼ አስጨነኩት መሰለኝ፣ አላውቅም። ይቅርታ በጣም እንትን አልኳቸው። አይ ግን እኔ እንደዚህ ትሰናበተኛለህ ብዬ አላሰብኩኝም ነበረ። የእኔ ቆንጆ አንዴ እሱን እያወራሁት ያለሁት ነው ነላ ነላ እኮ የምታወራው መልስ የላት እኮ። ለእሷ ግዴታ የለብኝም የማብራራት። እሷ ደግሞ ከዚህ በኋላ እኔ ላይ መብት ያላት እሷ ነው። ስለዚህ ማብራራት የምችለው አላብራራላትም። አታብሬለትም። አይደብርህ። አላብራራላትም ምንም በጣም እየተፈታተንሽኝ ነው። የእኔ ማር አትፈታተኝም እኮ አይገባሽም ምኑም። ልትሆኝ ትችያለሽ። አይ ዶንት ኪር ምክንያቱም ጓደኛዬ ነው። ላብራራለት የምችለውም ለእሱ ነው። ልቢ ቢያወራ እሱን ተረዳሽኝ ነው በቃ ይቅርታ አድርግልኝ እና ምን መሰለሽ፣ ኦኬ መካከል እኔ የማለቀው ነገር አለ። አረ እንደዛ አይነት ነገር አለ እኮ እና ምንድን ነው የምታባብላት? ምንድን ነው እያባብልካት እኮ ነው። እና ተረድቻችኋል ነው። ሲቀጥል ደግሞ አሁን ፎር ሚኒት ሃፍ ታይም ሶ መሄድ አለበት። እና እሱ አሁን ለምሳሌ ሄዶ በየትኛውም ታይም ቪዲዮ መስራት ይችላል። ቪዲዮ አትስራ አላልኩም፣ ነገር ታውቃለህ። ገባኝ። ቪዲዮ አትስራ አላልሽም። ይገባኛል። አንተ አፈልክም እንዴ? አታወራም? አንተ ያለውን ነገር አውሪና፣ እኔ ልሄድ ነው አያገባኝም እሺ። ጀመር ለረፍት ማለት ስለዚህ፣ አዲስ አበባ ባለው ቤት እንደፈለገው በፈለገው ታይም ከፈለገው ሰው ጋር ቪዲዮ መስራት መብት አለው። እየተለጠፍሽበት እኮ ነው። ና ናዚጋ ና፣ አሁን ለቀልድ ሰዓት የለንም ነው። ወላሂ፣ ና ናዚጋ፣ ሰዓት የለንም

ሰማሽ? ከአንቺ ጋር ምንም ያገናኘኝ ጉዳይ የለም። ከኛ ጋር ደግሞ ስለተለያየ ተጣልተን አይደለም። ኖ ተጣላችሁ ወይስ ተጣላችሁ? ሌላ ሰው አትሁን፣ ሰማኸኝ? ሌላ ሰው አትሁን። ጥቅማ ጥቅም አያታለህ። እንደዚህ አይነት ነገር እንዲያታልል አልፈቅድልህም። የየው ደግሞ ዛሬ ብታወራት ጥሩ ነው።

አንችም አንች ያለ እኔ ደስታችን ባዶ ነው። የሚያምረው አብረነው እኑን እንደ ድሮ ዛሬ እኑን እንደ ድሮ። እኔ አይልምደኝም አንችን ማፍቀር እግር ምን አይነት ነገር ነው ቆይ፣ የሚያጋጥመንኛ ምን አይነት ሴይጣን ውስጣችን ላይ የገባው? አረ ባላ፣ ምን ሆነሽ ነው? ስሚ ይቲ ነላ ሄዷል። የት ነው ሄዷል? ነላ ሄዷል። ባት የት ነው ሄዷል? ዳታ ባይ ሄዷል። ከዚህ በኋላ የማይመለስ መቼ? አሁን ሄደው ጀሚል ሄዷል እያልኩ ነው። አሁን ነው እዚህ ጋር እዚህ ጋር መጥቶ ማይሆን ማይሆን ነገር እያሉ ነበር። ሄደዋል በቃ።

እሺ እንሂዳ። እዚህ ጋር ምንም እንኳን ሲቀጥል፣ ሴት እያታለለችሁ ነው ሰማ ካደለ። ሴት እያታለለችሁ ነው ሰማህ አይደለ። ሴት እያታለለችሁ ነው ። አሁን እሱን ተይና እኛ እንሂድበት አልኩሽ። እንሂድ። እሺ እንሂድ። አሁን ነው ደግሞ ይሄዳው በእናትህ በፍቅራችን ጊዜ ባንድ ላይ ላፍታም እንኳን ሳንለያይ የታየንበትን ያን ስፍራ ዛሬ ሳይኔ ላየው ፈራም። በቃ ሌድም እኔ አልሄድም ከዛ ሰፈር እግሪ አይረግጥም። በቃ ልሄድም እኔ አልሄድም ከዛ ሰፈር እግሪ አይረግጥም። የለም ወይ ሴለሞይ የሚለን ሰው ገላጋይ ቀናት ሳለፉ ተኮራርፈን ምነቷችሁ ነው የሚላትን አክርፋሽ ስውል ጭርስ ይልበቱ ደስ አይለኝም ደስ አይለኝም። ከሰቀቀን ካልዳም ካምናው ከትላንቱ ደስ አይለኝም ደስ አይለኝም። ዝምታ ሲውጠኝ ምን እንደምል ሳጣ ደስ አይለኝም ደሳይለኝም አንቺና ገኝ ብዬ እኔ ራሴን ሳጣ ደስ አይለኝም ደስ አይለኝም አስታራቂስ የለም ወይ? ሀ የሚለን ሰው ገላጋይ ቀናት ሳለፉ ተኮር አርፈን ምነቷችሁ ነው የሚላትን